እግዚአብሔር ብለህ ታይትል ስትሰጥ ፈጣሪነትን ነው የምትሰጠው ፈጣሪነት ከሰጠ ደግሞ ሁሉን ቻይነት ነው የምትሰጠው ልክ ነው አለ ስለዚህ ሁሉን ቻይነት ለሁሉም ልትሰጠው እና ከዛ ደግሞ ግን አንድ ናቸው ብለህ ስትል ኦልሬዲ ተለያይተዋል ገና ይህንን ስትናገሩ ኦሬዲ ተለያይተዋል መሆን የሚገባው ምንድን ነው እግዚአብሔር አንድ ነው ብቻውን ነው ግን መንፈሱን ይልካል ያግዘናል። ቃሉን ይልክልናል፣ ያስተምረናል፣ ይፈውሰናል። ልጁን ይልክልናል፣ ኃጢአታችንን ያሰሪልናል። የሚለው ቋንቋ ነው ተደጋጋሚ መጽሐፍ ቅዱስ ላይ ያለው። ለምንድን ነው ይሄ እንደዚህ የሆነው ስንል፣ ልጁ አሁን አሁን ለምሳሌ ቅዱስ ዮሐንስ ወንጌል ምዕራፍ አስራ ሁለት ላይ ውሰደ እና ምን ይላል አሁን ቁጥር ቁጥር 30 ቁጥር 44 ላይ 43 ላይ እንደዚህ ይላል፣ ከእግዚአብሔር ክብር ይልቅ የሰው ክብር ወደዋል ይላል። 44 ላይ ኢየሱስ ጮኸ ይላል እንዲህ አለ፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም፣ እኔንም የሚያይ የላከኝን ያያል። አሁን ምን ማለቱ ነው? አሁን እዚህ ጋር ስታይ ምንድን ነው ዝም ብለህ አስዩ ምንታደረግ አይደለም። ይሄ የፈጣሪ ቃል ነው። አሁን ለምሳሌ እኔን የሚያይ ዝም ብሎ እንትናን ያህል ብለህ በቃ ምንድን ነው ኮንሲደር የምታደረገው ሀሳባቸው አንድ አይነት ነው ወይ እንደዚህ ብለህ ልትወስድ ትችላለ። ይሄ ግን የእግዚአብሔር ቃል ነው። የማይዋሽ ቃል የማይለወጥ ቃል ነው የሚለው ኤፌሶን ሶስት የማይለወጥ ቃል ነው የሰጣቸው። ስለዚህ ኢየሱስን ስታይ አባትን ማየት በፍጹም ሊሆን አይችልም። አንሌስ ምን መሆን አለባቸው? አባት በልጅ ውስጥ ሙሉ ለሙሉ ማደር አለበት፣ መንፈስ ከሆነ ስለዚህ የምታየው የሚናገረውም እሱ መሆን አለበት። አሁን እዚህ ላይ የሚለው ኢየሱስ ጮኸ ነው የሚለው፣ በእኔ የሚያምን መላከ ማመኑ ነው እንጂ በእኔ አይደለም። ስለዚህ ሁለት የሚታመን ሊኖር መጽሐፉ ላይ አያስተምረ አንድ አምላክ አሰራሩን ብቻ ነው እየተነተነው ነው የሚሄደው። አሁን ዕብራውያን ላይ በዚህ መጨረሻ ዘመን እግዚአብሔር በብዙ ጎዳና ተናግሮ በመጨረሻ ዘመን ግን በልጁ ነው የሚናገረን ይላል። ልጁ ውስጥ የሚናገረው አብ ነው፣ ትዕዛዝ ሁሉ የሚናገረው አብ ነው። ኢየሱስ ደግሞ በቃሌ ካልኖራችሁ የዘላለም ሕይወት የላችሁም ብሏል። ስለዚህ ኢየሱስ የሚናገረው ሁሉ በውስጡ ያለው አብ ነው የሚናገረው ያለው ስለዚህ አሁን አካል የሚለውን ሜቢ ካመጣ እንትን ሊኖር ይችላል ግን ያ አንድ ብቸኛ የሆነው አምላክ በዛ ሰውነት ውስጥ ብቻ ነው የሚገኘው። ስታየውም እሱን አንዱን አምላክ ነው የምታየው። ሲናገርም ትዕዛዙን ሲሰማ ትዕዛዙን የምትተገብረው ሲሰማ ትዕዛዙን የምትተገብረው ለልጁም ለመንፈስ ቅዱስም ከሄድ ወደ ኋላ ይመልስህና፣ ኢሳያስ ላይ ችግር ይፈጥርብሃል። ለምን መንፈስ ቅዱስ የእግዚአብሔር መንፈስ ነው ተብሎ የሚነገረው እንጂ እግዚአብሔር መንፈስ ቅዱስ ተብሎ ተነግሮ አያውቅም። ሜይ ቢ መጽሐፍ ቅዱሱ ላይ እንደዛ ካለ ያሳየኝ። እግዚአብሔር መንፈስ አይደለም፣ ኖ የእግዚአብሔር መንፈስ ነው እንጂ የሚለው እግዚአብሔር መንፈስ አይደለም፣ መንፈስ ነው እሱ አው ግን እግዚአብሔር መንፈስ መሆኑ እኮ ከእሱ የሚወጣው መንፈሱን የራሱነቱን ነው የሚያሳየው እንጂ ባለቤት ያለው መሆኑ ነው የሚያሳየው እንጂ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር ወልድ፣ እግዚአብሔር አብ ብለህ በእንደዚህ ኮት ልታደርገው አትችልም ነው የምልህ። ይሄ አባባሉ ራሱ ኦሬዲ እንደከፋፈልከው የሚያሳይ ነው። ለምን መጽሐፉ ላይ አንታገኝም እንደዛ አይነት ጥቅሶች ነቢያትም ሐዋርያትም አይሉም። እነዛ አሁን አንተ ኢኔሴንስ እንትኑን ራሱ አይደለም ብለ ብታስብም አንድ አምላክ ነው ምለው እያልክ ብታስብም ግን የተናገርከው እራሱ ኦሬዲ ሶስት በአካል የተለያዩ ግን በአላማ በምን አንድ የሆኑ ብለህ ኦሬዲ አሱ የሚያደረካቸው ነገሮች አሉ እሱን እንድትለው መጽሐፉ አይደለ አይፈቅድም። መጽሐፉ ስለማይፈቅድ ነው እንጂ ልክ ነው። መጽሐፉ አንድ ሰውና አንድ አምላክ ብቻ አስተዋውቀናል። አንደኛ ጢሞቴዎስ ምራፍ ሁለት ልክ ነው። መንፈስ ግን ከሱ የሚወጣ ነው። የእግዚአብሔር እስትንፋስ ፈጠረኝ አለ እዮ አደለ፣ የእግዚአብሔር እስትንፋሱ መንፈሱ ነው። ስለዚህ አሁን መንፈሱን ሌላ ነገር ልንሰጠው አይፈቅድልንም መጽሐፉ። ከፈቀደልን ካሳየህን፣ አሁን አንተ ልክ በጠቀስከው መልክ ካለ ምንም ችግር የለውም ያው መጽሐፉ ነው እኛ ጋይድ የሚያደረገን። ግን አንድ ግን በስጋ ሰው ሆኖ የገባ አለ። ስለሱ ኮንፊዥን እንዳትሆኑ ብሎ ደግሞ ምን አስረዳን? አብ የሚባለው በውስጡ ነው ያለው። እኔን ያየ አብን አይተዋል። እኔ የምነግራችሁ በእኔ ማመናችሁ በእኔ ማመናችሁ አይደለም በላከይ ማመናችሁ ነው። ስለዚህ ኢየሱስ የሚናገረው ቃላቶች ሁሉ የራሱ አይደለም። አብ በሱ ሆኖ ነው የስራውን እየሰራ። አንተ በአብ ነው ወይንስ በወልድ ነው የምታምነው። ኖ ኖ አሁንም አሁንም አልተግባባንም። እንዴት ብዬ ላስዳ የፈለግኩት እንዴት ነው ነው ወይንስ በአብ እና በወልድ ነው የምታምነው። አው አዎ መጽሐፉ የሚለው ወልድ ያለው አብ አለው ነው የሚለው ለምን አብ በወልድ ውስጥ ነው ያለው። ስለዚህ ወልድ የሚያደርገው የሚለውን ሁሉ እንድንሰማ ስለፈለገ በወልድ ተጠቅልሏል። ወልድ ያለው አብ አለው። አብ ያለው ወልድ ያለው አይደለም እኮ። ስለዚህ በአብ ውስጥ ማጥ ማን ነው? በወልድ ውስጥ አብ አለ። አብ እግዚአብሔር ነው። አብ እግዚአብሔር ነው። ወልድስ ማን ነው? አሁን ወልድ ቅድም እንዳልኩ ልጅ የተባለው ያ ሰው ነው፣ መካከለኛ ሆኖ የገባው ማለት ነው። ስለዚህ ያ ሰው በመካከላችን ሊገባ የሆነው እንግዲህ ብዙ ታይትል አለዋል። አሁን እግዚአብሔር ልጅ ነው፣ የተቀባ ነው፣ የእግዚአብሔር በግ ነው፣ መስዋዕት ነው፣ ብዙ ታይትል አለው። ስለዚህ ግን ያ የማይታየው አምላክ ለዛ ነው አሁን ኢንቪዚብል ጋር ነው የሚለው እሱ የማይታየው አምላክ ምሳሌ ነው ነው ነው የማይታይ አምላክ ምሳሌ ይለዋል አማርኛ እንጂ በእንግሊዝኛው ኢዝ ደ ኢሜጅ ኖፍ ነው ነው የሚለው ኢንቪዚብል ጋር፣ ልክ ቅድም እኔን ያየ አብን አይተዋል እንዳለው የእሱ መታያው ነው። ስለዚህ እግዚአብሔር አይታይም ያለን ኤርሚያስ ሀያ ሦስት ላይ እኔ ሰማይን ምድርን የሞላው አይደለውምን ሰው በስር በስውር ቢሸሸጋ ላየውምን ያለው እሱ ነው። በቃ እዚህ ጋር የመጣ ምን ሆነ አሁን ስጋ ለብሶ አማኑኤል ሆነና በመካከላችን ነው። አሁን ስንጽሁፍ ማለት ነው። አዎ መጽሐፉ ሆኖ መጣ ወልድ ሆኖ አይደለም። አሁን እንዴት መሰለ ሆኖ የሚለውን እኮ መጽሐፉ ማለት ይችላል። ለዛ ነው እኮ ተገለጠ የሚለው ለዛ ነው አንድ ከስውር የነበረ ነገር ሲገለጥ ነው ተገለጠ የሚባለው። ስውር የነበረው ማን ነው? አብ ነው። አብ አይታይም። ስውሩ ሆኖ የነበረው አብ ሲገለጥ ወልድ ሆነ። ስጋ ሲለብስ ሲገለጥ የምንለው ስጋ ለብሶ የሚለውን ነው። ቃል በስጋ ሲገለጥ በስጋ ሲገለጥ ወልድ ሆነ። ስለዚህ ወልድ እራሱ አብ ነው ወይንም አብ ነበረ ማለት ነው። አሁን ወደ ሌላ አንተን እንዳይወስድህ በማለት ነው እንጂ ወልድ የአብ መታያ ነው፣ መገለጫው። መጽሐፉ መታያ ነው መገለጫም ነው። ወልድ ግን ያ የማይታየው አካል ስጋ ሲለብስ ወልድ ሆነ አልከኝ። ያ ወልድ ስጋ ሲለብስ አብ ስጋ ሲለብስ ነው ወልድ የሆነ ካልከኝ፣ ወልድ በራሱ ስጋ ሲለብስ ሳይለብስ በፊት አብ ነበረ። ድግግሞሽ እሆነ መሰለኝ። አስሜር አይደለ ወይ? ጊዜ ውሰድና አንተ እስካሁን የተባልከውን ደግመህ ብትሰማው ይሻል ይሆናል እንጂ ድግግሞች ሆናል። አብ አብ ነው፣ ወልድ ወልድ ነው አለህ እኮ። የሚታየው ማይታየው፣ ማይታየው የሚታየው አልሆነም። ስለዚህ ምናልባት ምን እያለን እንዳለ ወይ ከሌላ ሰዎች ጋር ደግሞ ስናወራ፣ ስማ እሱ ራሱ እኮ ነው እያዳመጥሽን ከነበረ ያ ሆነ አይልማ። አብ ናይታየው አብ ራሱ ነው ሚለው ስለዚህ አይልም ነበር ስጋ ሲለብስ ወልድ ሆነ አይልማ አይልም እኮ በተጻፈው ልክ እናውራ። እሱ ነው እኮ አሁን እኛን የሚይዘን ነገር እኮ እሱ እኮ ነው። እንዴት ነው መሰለህ? የሱከኝም አንተ አሁን አብ አብ አይታይም የነበረው ስለዚህ ሥጋ ሲለብስ ወልድ ሆነ እ ወልድ ሆነ አይደለማ መጽሐፉ የሚለን ታየ ነው የሚለና፣ አሁን እዚህ ጋር እንትን ልውሰድህ ወይ ልጨምር ለአንድ ጥቅስና፣ ወይ ወልድ ሆኖ ታየን። አብ ወልድ ሆኖ ታየን አይደለም፣ በወልድ ሆኖ ታየን ነው ማለት ያለብህ። በማለት አለብህ። ወይ ገብተዋል። አይደለም ከሌላ ሰው ጋር ደግሞ እስኪ ውይ ሲደረግ ይስማ። ይኸውልህ አሁን ቲቶ ላይ ቲቶ ምዕራፍ ውስጥ ላይ ይኸውልህ ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን በመውደዱ በተገለጠ ጊዜ፣ ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን በመውደዱ በተገለጠ ጊዜ። አሁን መገለጥ የሚለው ከማይታይ ነገር ጋር የተያያዘ ነው። ሲገለጥ ነው፣ የማይታይ ነገር ተገለጠ። የምትለው ግን ሆነ ግን፣ ምንድን ነው የሚሆነው? መሰለ ሆነ ስትል ወዴት መምጣት አለብ ወደ ዮሐንስ ወንጌል ነው የምትመጣው ምክንያቱም በመጀመሪያ ቃል ነበረ ይላል ቃልም እግዚአብሔር ነበረ ይላል ከዛ ቃልም ስጋ ሆነ ይላል አሁን ቃል ስጋ ሲሆን ያ የእግዚአብሔር ቃል ተብሎ የነበረው ወደ መጀመሪያ ወደ እብራውያን ስትመጣ ምንድን ነው የሚለው እግዚአብሔር ሰማይን ምድርን በቃሉ እንደፈጠረ ይነግረናል አደለ ስለዚህ በክርስቶስ እንደተፈጠረ ይነግረናል ያ በክርስቶስ የተፈጠረው ደግሞ ሰማይና ምድር ቃል በሚለው ማለት ነው። ምክንያቱም ቃል ነው ስጋ የሆነው። ስለዚህ አሁን ዞሮ ዞሮ ወደ እግዚአብሔር ውስጥን የሚከተን ነው እንጂ ከለይኸው ችግር ነው የሚሆነው። ለራስህ እኮ ነው ችግር ውስጥ የምትገባ። እንትኑ ያስቀጥልሃል፣ ያስኬድሃል። ግን ሄዶ ሄዶ ወደ ሌላ ወደ ሁለት አካል ሶስት አካል ምናምን ይወስድሃል። ወደ አንዱ አምላክ አይወስድህም። ለዛ ነው አሁን እንትን ኤምጂም ድግግሞች ነው የሚሆነው፣ የምትል ያለች። ስለዚህ እግዚአብሔር ሰውን በመወደዱ ጊዜ ምን አደረገ ይላል። በተገለጠ ጊዜ ይላል። መድኃኒት ሆኖ በተገለጠ ጊዜ፣ መድኃኒት ሆኖ ነው የሚገለጥ ያለው እንጂ ያው ራሱ እግዚአብሔር መንፈስ የተባለው ስጋ ሆነ ስትለው፣ ሌሎች እንደሚሉት ተለወጠ፣ እንደዚህ ሆነ ሆነ ሊሆን ነው። ከዛ ደግሞ ሌሎች እንደሚሉት ወደ ሞዳሊዝም የሚባለው እምነት ልትሄድ ነው። አይሆንም፣ እንደዛ አለ። ይህ የማይታየው ብቸኛው አምላክ በክርስቶስ ሆኖ ተገለጠ። ክርስቶስ ማን ነው ስንል ልጁ፣ የተቀባው፣ የሚዳሰሰው፣ የሚጨበጠው ያሰው የሆነው በመካከላችን የገባው እሱ ነው። ግን እርሱ ሲያስተዋውቅ እራሱ እኮ እንደዛ ብሏል። ኢየሱስም እኮ ብሏል፣ እኔ የምነግራችሁ ቃል ከራሴ አይደለም፣ በእኔ የሚኖረው አብ እሱ ስራውን ይሰራል አለ። አንስ ለምንድን ነው እንደዛ የሚላቸው ያለው ሰው አምላክ ሲሆን እስራኤላውያን አይተው አያውቁም፣ ነቢይ ሆኖ በመካከላቸው ሲሄድ እንጂ አጢአተች ተሰራ ይችል ባህርና አንትኑ ጸጥ የሚሉለት የሚታዘዙለት ይሄ ማን ነው ብለው እስኪገረሙ እንደዚ አይነት ሰው አጋጥሞቹ አያውቅም። እና ይሄ ሰው ግን የተለየ ሰው ሆኖ አገኙት። ስለዚህ ይሄ የተለየው ሰው የሆነበት ምክንያት በሙላት እግዚአብሔር በሱ ስላለና ስለተገለጠበት ነው። ስለዚህ ይሄ ምን አረጉ ይላል ሉቃስ 24 ላይ ሐዋርያቶቹ ወደ ሰማይ ሲያርግ ሰገዱለት ይላል። ለዚህ ይሄ ብቸኛ የሆነ አምላክ ለገባው ሰው ነው። እንግዲህ እንዲህ ኢየሱስም ጩኸቱ እኮ ሰው እንዲገባው ነው። በእኔ የሚኖሩ አብ ነው ስራ የሚሰራው። እናንተ አባታችን የምትሉት እናንተ አምላካችን የምትሉት እሱ አምላኬ ነው ለእኔ ይላቸዋል። ምክንያቱም ልጁ ነው። እዚህ ጋር የምናየው ሰው ለአባቱ ፍቃድ ታዞ የሚሄድ ነው። ያ ማለት ግን ሌላ አምላክ ነው ለማለት ሳይሆን ኢየሱስ ክርስቶስ በጴጥሮስ ላይ ፍለጋው እንድትከተሉ ለእናንተ ምሳሌ ትችላቸዋሉ። ስለዚህ የምሳሌው እንድንከተል የሆኑ ለትምህርታችን የተጻፉ ነገሮች ናቸው። ስለዚህ ወደ ሌላ ብዙ ሳንሄድ ግን ብቸኛ አንድ አምላክ አለ ሰማይን ምድርን ነው የሞላ ወጣ መሰለኝ እና ይሄ ነው ሌላ ራስ ምታት የሚያስገባ እንትን አደለም። መጽሐፉ እኮ የሚለውን ስለማይባልም ጭምር ነው። አሁን እሱ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ ናቸው፣ አይለያዩም ሲል ኦሬዲ ለያይቶታል። በግድ ነው አንድ ለማድረግ እየሞከረ ያለው፣ በግድ ተስማምተው አይዟችሁ ተብሎ ትበቅቅ ነገር ሆኖ። ለዛ ነው ስዕሉም ላይ ተጠባብቀው የሚታዩት። ፎቶ ላይ እኮ ተጠባብቆ ነው ግን እንደሱ አይሆንም። ወደ ቃሉ ሲመጣ አይሆንም። ከባድ ነው መለወጥ አይቻልም። ቃሉን ደግሞ ከባድ ነው፣ በጣም ይይዛል።